እንደዚህ የናቅሻት እና የእንቋሸሻትን ሴት በክብር አገባት አለው። ደግሞ ምን ክብር አላትና መልስልኝ እንጂ አይታለ አደይነኔን እኛፈቀባት እንዲሁም ፍቅር ተሳስታለች። አደይኔን ከወንድምነት በዘለላ አስባኝ አታቅም። አልገባኝ አደይን እዚህ ቤት ካዩዋት ጀምሮ ነበር ያፈቅርኳት። የምርህን ነው ዴቭ? አሁን ላይ አደይ የፍቅር ጥያቄን ተቀብላኛል። የሚገርም ነው በጣም እንጂ ማይ እንዴት ካልጠፋ ሴት አደይን ያፈቅራል ፍቅር እስካሁን ስለ አዴ ብዙ ነገር ስትናገሪ ዝም ብዬሻለሁ ከዚህ በኋላ ግን ዝም የማለት ግዴታ የለብኝም እሺ ከዚህ በኋላ አንድ ክፉ ቃል ስትናገር እንዳልሰማሽ አዎ አዴ ከማናችን ብትበልጥ እንጂ ከማንም አታንስም እሺ እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አዴ ልታገባት ነው አዎ የሚገርም ነው ታዲያ እስካሁን ስጠይቅህ ጓደኛ ናት እያማከርኳት ነው የምትለኝ፣ ለምንድን ነው? አደይ አንቺን ስለምትወድሽና ስለምትለ አስቀድማችሁ ብትነግሩኝ እኮ ጥሩ ነበረ። ግን አደይን የመሰለች ሁሉም ሰው ለሚስትነት የሚፈልጋትን ልቧን እንዴት አገኘህ? ፈጣሪ ነው የሰጠኝ። እሰይ እሰይ። እማዬ ፍቅር፣ እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? እንዴ ለምን ዴቭ ትዝካለሽ? ታለም

ከአንቺ በላይ ሌባ አለ እንዴ? ለዞን ፈጣጣ ሌባ። ቆይ ምን ሰርቀሽ እንደዚህ እንደዚህ በቀላሉ ማ ነገር በወጣው በገባው ቁጥር ሁለተኛ ባሌ አጠገብ እንዳደርሽ፣ እሺ አይካልሽ። ግን አለቀሽ። ማ ይሄ ነው። ሪያክሽን ፍቅር አይመለከትሽ። ደርሶ እንደሚያስብልኝ ሰው አትሆኝሽ። ሁሉንም ያልሽውን ነገር ሰምቼሻለሁ። አልገባኝም ብቻ ለምን ዴቭና አደይን ማሚ ደገፈቻቸው ብለሻል። ለማ እንደዚህ የምታደርጊው አያገባሽም። አሁን ዞር በይልኝ። ዴቭን እኔ እንደማፈቅረው እያወቅሽ እንዴት በሁለቱ ደስተኛ ትሆኛለሽ? ጭራሽ ለሱ ተደርበሽ ትከራከሪያለሽ አይደል? ታታስቂም። ፍቅር ለምን የማይሆንና የማይገጥም ነገር ታወሪያለሽ? ለምንድን ነው የማይሆነው? ዴቭ ለአንቺ የተለየ ስሜት የለውም። አደይን ግን ደግሞ ያፈቅራታል። ይሄን ደግሞ መካድ አይቻልም። አንቺ የሚሆነው አስተሳሰብሽ። አሁን ዞር በል። ልሄድ ነው። ወዴት? ከዚህ ቤት እወጣለሁ። ምን? አዎ። ከቤት ወጥተሽ ወዴት ልትሄጂ ነው? አላውቅም፣ ግን ደግሞ እዚህ ቤት መኖር አልፈልግም። ሩት አስበሽበታል? ግን ውጭ ጎዳና ላይ መኖር ፈልገሽ ነው? ጓደኛዬ ጋር ሄዳለሁ። እስከ መቼ ነው ፍቅር ነው ወይስ ማሚን ለማናደድ ነው? እንዲሁም ደግሞ ተናዳብሻለች እንጂ ነይ ምናምን ብላ ምትለምንሽ እንዳይመስልሽ። አርፈሽ እንዳማረብሽ ብትቀመጭ ነው የሚሻለሽ። ማሚ እናትሽም ጓደኛሽም ናት። አንድ ሁለት ቀን ብትታገስሽ ነው እንጂ ከዛ በኋላ ወደ ቤት መመለሻ መንገዱን ነው የምታጨው። ፍቅር ሰሚኛለሽ አንቺ፣ ማትረቢ! ሁለተኛ አጠገቡ እንዳለሽ! እሺ፣ እሺ፣ እሺ፣ አልደርስም። ቆይ ግን ምን አጥፍቼ እንደዚህ የምትቀጣው? ጥፋትሽንማ በደንብ አድርገሽ ታውቂያለሽ። ታያስበቃ ከምትነጭ ይቺ ልጅ መጨፍለቅ ነበር። አው ጣውላ ከርጽ እየተጋተተችኝ ነው። እሱንማ ነገርከኝ ኮ ምን እያለች ነው የምትጋተት? ምንም ያው ገብቶሻላ። ሳትነግረኝ ምን ነው የሚገባው? በቃ እሺ አውቄ ነበር። አልተጋተተችኝም። እና ምን ምንም አይደለም። እንደ ሌባ ስትደናበር ያዩትና ላናግራት ሞክር። አንቺ መጣሽ አንተ አይደብርም። እንዴት ታዲያ ተጋተተችኝ ምናምን ስትል የሌላ እናዳኝ ነው። ኧረ እባክህ እና እኔ ግን አልመሰለኝም ቆይ የሌላ ሙድ እያራመደች የምትጋተት ሴታለች። እኔ እኮ ከአንቺና ካዲ ውጭ መቃሰት የለች። ኧረ እባክህ የምሬ ነው። ቅምጥል አደ አደራዋን ትወጣለች እናውን ትመቸኛለች። የምን አደራ በአባባ ጉዳይ ነው። ቅምጥል ግን አባባ ከሞቱ በኋላ ፍቅር ቀንሰሻል። እንዴት አላቅም በፊት ስለ ትዳር ታውሪ ነበር፣ አሁን ግን ትዝ ብሎሽ አያውቅ። እና ቅር አዎ፣ በጣም ለምስቅ ያለሽ። የምሬን እኮ አንተ አረስተው ነው እንዴ? ምን ወንድ ልጅ እኮ ነው ሴት ልጅ ለትዳር የሚጠይቀው። ስለዚህ ነው ልጠይቅሻ። አዎ፣ መብት ነው። ብታገቢኝ ትፈልጋለህ? አዎ፣ ግን ትንሽ መስራት አለብኝ። እሺ የምርህን ነው? በጣም አዝናለሁ አዴ። ምንም ቤተሰቦቼ እኔና አንቺን ነገር ሊቀበሉት አልቻለም። አዝናለሁ። በእኔና አንቺ ግንኙነት ማንም ሰው ደስተኛ ሊሆን አልቻለም። በቃ አዝናለሁ። ሄሎ አዴ፣ ወይ ባቡሪ እንደ ባቡሬ፣ ምንድን ነገር ሮማንስ፣ ሮማንስ እየህተት ነው። ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለ ያለ እንኳን ደስ አለ። ምን ተገኘ? ቤተሰቦች የኔና የአደይን ፍቅር ተቀበሉት። አረባክ በጣም ነው ደስ በጣም ካላስቸገርኩ ባቡሬ፣ አደይን በር ላይ ሰው ይጠብቅሻል ብለጠራልኛል እኔ

አዴ በቃ ተረጋጊ። እንዴት ነው የምረጋገው? ለል አልሰማሽም? እንዲ አልፈቀድልኝም ሲል ዴቭ እንደዚህ ማድረግ አልነበረበትም። በቃ አንቺ ተረጋጊ፣ እኔ አውረዋለሁ። አይ አንቺ ማናገር አይጠበቅብሽም። በቃ ካልፈለገ እዚህ ጋር ሁሉም ነገር ያበቃል። ሮሚዎ ውጪ እየጠበቀች ነው። ማነው እሱ? ባሌሽ ነው። የትኛው ባለ? ዴቭ ጉድን አልሰማ። ዴቭ ውጭ እየጠበቀች ነው ማለቴ። አልገባኝም። እኔም አልገባኝም። ሂጂ በቃ ዴቭ እዚህ ነው ያለው። በር ላይ ቆመው እየጠበቃት ነው። አይደል ዴቭ ጥሩ ውሳኔ ነው የወሰነው። እንዳሰብነው አይደለም አደለም። ዴቭ አንቺን መርጦ እዚህ መቷል። ያላም ተለ በቃ እ አታስጠብቂውም ሴቶች፣ ቆይ ግን ምንድነው እንደዚህ ጥያቄ የምታብዙት? ይህ ጽጌረዳ ግን ምንን በማስመልከት ነው? አጋጣሚ ነው ደግሞ ቤኪ። አበባ ሰጠኝ ብለሽ ልብሽን አይሆኑን ቦታ እንዳታስቀምጪው ተጠንቀቂ። አልቀረብህም ቆያውን አመሰግናለሁ ነው የሚባለው። አልቀረብህም እሱም ወድጀዋለሁ፣ ምክንያቱ ባይነገረኝም በጣም አመሰግናለሁ። እያም ምክንያት ይህ አበባ ወደ እኔ መጣበት የተሰጠኝም ምክንያትም ባላቀውም። አይ ሴቶች፣ ቆያውን አንድ አበባ ሰጠኝ ብለሽ ዙሪያ ጥምጥምትጂ። ነው ታዲያ ምን ላድርግ ብለህ ነው? ያለመደብህን በእንግዲህ ልታወጣጭኛ ሞክሪ

ምን ልስጣትሽ ለምን አበባ ትሰጣትም አይ አንቺ ደግሞ ሀበባማ ምን ስጦታል? ሀበባ ስንት የሰጧት መቼሷ ይገባታል? እንደ ልጅ ትስቃለች ምንድን ነው ይሄ? እንኳን ደስ አለሽ የኔ ፍቅር እታለም። በእኔ እና አንቺ ፍቅር ደስተኛ ነች። እኔ እኮ አላምነህም በእውነት። የም ቅደመ ምቆብ ምን እንደምትለ መስማት ነው ብቻ። ሁሉም በእኛ ፍቅር ደስተኛ ናቸው። ተገቢ እና አሁን አያምሩ በጣም። እዚችን አበባ ምንጭና መጣጥ በደንብ አውቄያለሁ ማለት ነው። ደግሞ ምን ልትይ ነው? መቼም ዴቪያ ሁሉ አበባ ይዞ መጥቶ ላንች አስቤ አንድ አበባ። ድሮም አንቺ እኮ ክብር አይወድልሽ እንደዛ ነው። ቆይ ግን ድንገት እንዴት ነገርባቸው? እሱን ተይውና የሆነ የምነግርሽ ነገር አለ። ምንድን ነው? ኧረ አትደንግጪ፣ መጥፎ ነገር አይደለም። ማለት አደይ፣ በዚህ ሳምንት ውስጥ ወደ ገጠር መሄድ አለብኝ። እንዴ ለምን? አደይ እናትሽን አግኝቼ ማውራት ይኖርብኛል። ያው ፍቃደኛ እንዲሆኑ ማሳመን አለብኝ ግዴታ። አይ ብቻን መሄድ አትችልም። እኔም መሄዳል። በፍጹም አንቺ እዛ ተመልሰሽ አትጅ። ወራትም አለ ክረንትና በጋ የሆዴ መጭነ ፍቅሬ መሽከባት

ሰላም ቤተሰብ እንዴት ናችሁ? ወዲያ ረሄል ዩቲዩብ ተመልካቾች እንዴት አላችሁ? እኔ በጣም ደህና ነኝ። እንዲሁም የአደይ ድራማ ተከታታዮች አፍቃሪዎች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በአደይ ክፍል አንድ መቶ አርባ አራት በጣም ብዙ ደስ የሚሉ ነገሮች ነበሩ። ከሁሉም በጣም ደስ የሚለው አደይ እና ዴቭ ሊጋቡ ነው። ማሚ የፍቅር እናት የአደይና የዴቭን ፍቅር ተቀብላለች ማለት ነው። እንዲሁም በጣም ደስተኛ ናት። እኔም የፍቅር እናት ማሚ ደስተኛ በመሆን በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? ለምን ብዙ ሰው የቤት ሰራተኛ እንደ ሰው አይታይም? ብዙ ጊዜ የቤት ሰራተኞች እንደ ማንኛውም ሰው ሰው ናቸው። ማንኛውም ሰው እንደሚሰራው ስራ ነው የሚሰሩት። ግን ለቤት ሰራተኛ ያለው አመለካከት ትንሽ በጣም የወረደ ነው። እና ማሚ ጋር ያለው ስሜት ፊቷ ላይ ያለው ደስታ ግን በጣም ደስ የሚል ነበር። እና ሁላችሁም ደስ ብሏችኋል ብዬ አስባለሁ። ዛሬ እኔ በግሌ በጣም ደስ ያለኝ የአደይና የፍቅርን የአደይና የዴቭን ፍቅር ማሚ በደስታ መቀበሏ ማለት ነው እና እንግዲህ የአደይና ዴቭ ሊጋቡ ነው ማለት ነው። በጣም ደስ ይላል። ዴቭ ማደኝ ሰርፕራይዝ አርጓታል እሱ እንደውም አልተቀበሉኝም ብሎ ነበረ ለአደይ ሄዱ በስልክ ነገራት ማለት ነው እና አደይ ከዚህ ጋር እናቆማለን እናም ብላ አስታስብ ድንገት ማሚ ተቀብላለች ብሎ ሰርፕራይዝ አረጋት አደይን በጣም ደስ ብሏታል ደስተኛ ሆናለች ማለት ነው እና እንግዲህ ዛሬ በአንድ መቶ አርባ አራት ክፍል ለአንድ መቶ አርባ አራት አደይ ማለት ነው ያለው የአደይ እና የዴቭ ፍቅር ወደ ትዳሩ እያደገ ነው እና በጣም ደስ ይላል ማለት ነው። ሌላው ሌላው እንግዲህ አሹ አሹ እሩማን የአሹን ፍቅር እኔ መቼ እንደምትረዳ አላቅም። ዛሬም አሹ ዘፈነላት ዘፈነላት ጭራሽ ዘፈኑ የምርም ከእሷ ጋር ሄዷል። እሷ እሱ ይዘፍንላታል፣ እሷ ትስቃለች ማለት ነው የሆዲን መጨነቅ እሷ መች ገብቷት ተስቃለች እሷ ልጅነት ይዛት ያልሂዘፍንላት የምረመሷ ትስቃለች። እና ሮሚ ደግሞ የአሹን ፍቅር ተቀብላ ጎብሎ ደግሞ በጣም ደስ ይላል ማለት ነው። ሮሚ አንድ ቀን ወደፊት ተቀበለዋለች ማለት ነው። እና ሌላው ቅምጥል በስተ መጨረሻ ዛሬ አደይ ላይ ማለት ነው፣ በመጨረሻው አካባቢ ቅምጥል የቤዛ ወንድም እንግዲህ መቶ አግቷታል። የሚታወቀው ከዚህ ቀደም በነበረው ክፍል ቤዛ ኪንጎን አግታ አግታ ወንድሟና ቤዛ ኪንጎን አግተው ብር ጠይቀው ነበር ማለት ነው። ቅምጥልና ዳይመንድን ቅምጥልና ዳይመንድም ከባቡሬ ጋር በመሆን ቤዛ ቤት ሄደው ቤዛን በማገት ወንድሟ የቤዛ ወንድም ኪንጎን እንዲለቀው አስደርገው ነበረ። በዛም የቤዛ ወንድም ታስሮ ነበር ማለት ነው እና አሁን እንግዲህ በቃል መሆኑ ነው መሰለኝ። ድንገት ሳታስበው ከኋላ መጥቶ ቅምጥልን አግቷታል ማለት ነው። እንግዲህ ምን ይፈጠራል የሚለውን በቀጣይ በክፍል አንድ መቶ አርባ አምስት የምናይ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። አዲስ ጀማሪ ስለሆንኩኝ ደግሞ ሰብስክራይብ አድርጉኝ ማለት ነው። አመሰግናለሁ።